ተመልሰናል ተመልካቾች። ወደ ሁለተኛው ርዕሰ ጉዳይ እናልፋለን። ሁለተኛው ርዕሰ ጉዳያችን ባለፈው ሳምንት በሶማሌ ክልል የኢትዮጵያን የድል ብስራት የሆኑ ፕሮጀክቶች ይፋ መደረጋቸው ይታወቃል። እነዚህ ግዙፍ ፕሮጀክቶች የ10 ቢሊዮን ዶላር ወጪን የሚጠይቁ መሆናቸው ተጠቅሷል። ለሀገር እንዲሁም ለቀጠናው ሌላ የተለየ ትርጉም እንዳላቸውም በሰፊው እየተነገረን ያለው የኦጋዴን ፈሳሽ የተፈጥሮ ጋዝ ማጣሪያ ፕሮጀክት ፕሮጀክት እንደዚሁ ተጠቃሽ ነው። የጎዴ ነዳጅ ማጣሪያ እንደዚሁ በተመሳሳይ የዩሪያ አፈር ማዳበሪያ ፋብሪካም ተጠቃሽ ፕሮጀክቶች ናቸው። እነዚህ ፕሮጀክቶች ኢትዮጵያ ሉዓላዊነቷን ለማረጋገጥ በምታደርጋቸው ጥረቶች ምን አይነት ፋይዳ ይኖራቸዋል የሚለውን ጉዳይ ብናነሳው በጣም ጥሩ ነው። በተለይ ከውጭ በሚገቡ ምርቶች ላይ ጥገኛ የሆንበት ሁኔታ አጋጣሚዎችም ማንሳት እንችላለን። እነዚህ ደግሞ በጣም ለተመላለሰ የውጭ ተጋላጭነት ዳርገውን እንደነበረ ይታወቃል። ኢትዮጵያ ግን በተለይ ከሀገራዊ ለውጡ በኋላ የውጭ ጥገኝነት ለመላቀቅ በጣም በርካታ ስራዎችን ሰርታለች። አሁን ደግሞ እንደዚህ አይነት ሜጋ ፕሮጀክቶችን እያስተዋወቀች ይገኛል እና ጥገኝነት ከመላቀቅ አንጻር የምግብ ዋስትናን እንደዚሁ ከማረጋገጥ አንጻር እንዴት ያለ ፋይዳ ሊኖራቸው ይችላል? ወይንም የኢትዮጵያን የዘላቂ ልማት ግብ እንዴት ባለ መንገድ ይደግፉታል ሊባል ይችላል። በረከት፣ እሺ አመሰግናለሁ። እንግዲህ እነዚህ ፕሮጀክቶች ከስንሰማቸው ጀምሮ ልብን የሚያሞቁ እንደገና ደግሞ በተለያዩ ሀገራት ደግሞ ያላቸውንም ተጽዕኖ ስንመለከት ደግሞ የሀገርን ኢኮኖሚ ለመቀየር ጌም ቼንጀር ወይም ደግሞ ጨዋታ ቀያሪ ተብሎ የሚጠቀሱ አይነት ትልልቅ ፕሮጀክቶች ናቸው። ባላቸው፣ በሚያመጡት የውጭ ምንዛሬ እንደገና በሚፈጥሩት የስራ እድል እንደዚሁም ደግሞ ባለው ደግሞ የሀገር ውስጥ ፍላጎትን የማርካት አቅማቸው ከፍተኛ ነው። ለምንድን ነው ጨዋታ ቀያሪ ተብሎ የሚጠቀሱት ብለን ስንል አንድ አራት ነገሮች መመልከት እንችላለን። አንደኛ

አዲስ የሀብት ምንጭ የሚፈጥሩ በመሆናቸው ጨዋታ ቀያሪ ናቸው በሀገራት ኢኮኖሚ ውስጥ ተብሎ ይጠቀሳል። ሌላኛው የኢኮኖሚ መዋቅራዊ ሽግግር እንዲያደርግ ኢኮኖሚውን ጭምር የሚያግዙ ናቸው። ሶስተኛነት፣ ኢንቨስትመንትና ፈጠራ ጭምር በስፋት እንዲበረታታና ያንንም ደግሞ በሀገር ውስጥ እንዲመጣ የማድረግ አቅማቸው ከፍተኛ ነው። ምክንያቱም ቴክኖሎጂ የማምጣት እድል ከፍተኛ ነው። ቴክኖሎጂውን ስታመጣ ደግሞ ፈጠራን በዛው ልክ አብሮ የሚመጣበትና እንዲሁም ደግሞ በሀገር ውስጥ የሚበረታታበትን እድል ይፈጥራሉ። ሌላው ቀደም ብዬ እንዳነሳሁት የስራ እድል ይፈጥራሉ። ከፍተኛ በሆነ መንገድ የስራ እድል ይፈጥራሉ ብቻ አይደለም ኢንዱስትሪውንም ደግሞ በእጅጉኑ የሚደግፉ ናቸው። ናይጄሪያን በዚህ ውስጥ መመልከት ትችላለ። ከአፍሪካ 90 በመቶ አካባቢ የሚሆነውን የኤክስፖርት ንግዷን የምታከናውነው ከዚህ የነዳጅ ምርት እንደሆነ ይታወቃል። በዚህ ምክንያት ከፍተኛ ገቢ በማግኘቱ ምክንያት መንግስት የተለያዩ መሰረተ ልማቶችን የሚያስፋፋበት፣ ትምህርት ቤቶችን የሚያስፋፋበትን እድል ፈጥሮለታል። ብቻ አይደለም የዳንጎቴ የማዳበሪያ ፋብሪካ ማንሳት ትችላለ። ከሶስት ሚሊዮን ቶን በላይ በአመት ማምረት የሚችል አቅም ያለው ትልቅ ግዙፍ ፋብሪካ ነው ያለው ይሄ ፋብሪካ የናይጄሪያን የግብርና ምርት በከፍተኛ ሁኔታ እያገዘና እየቀየረ እያሳደገው ነው የሚገኘው። ብቻ አይደለም የናይጄሪያ ኢኮኖሚ ራሱ ዳይቨርሲፋይድ እንዲሆን፣ ብዝሃነት ያለው እንዲሆን እያደረገው ነው የሚገኘው። ከውጭ የሚገባውንም ምርት ደግሞ በሀገር ውስጥ እንዲተካ አድርጎታል። ግን እኔ እነዚህ ታላላቅ ፕሮጀክቶች ምንድን ነው አንድምታቸው የሚለውን በተወሰነ መልኩ ባነሳና ኋላ እድል ካለ ሌሎች ጉዳዮችን እናነሳለን። አንደኛ እነዚህ ትልልቅ ፕሮጀክቶች እንደ ሀገር ትልቅ ነገር አልሞ ትልቅ ነገር መስራት እንደሚቻል ማሳያ ናቸው። የተጠናቀቁ የተመረቀውም በዓመት በአጠቃላይ 111 ሚሊዮን ሜትሪክ ሊትር ማምረት የሚችለውን የነዳጅ የኦጋዴን የነዳጅ የተፈጥሮ ጋዝ ማምረቻውን ማንሳት እንችላለን። በዚህ ውስጥ ሌላኛው ልማትን የማዳረስ አቅማችንን በእጅጉኑ እየቀየረው ይገኛል። በነገራችን ላይ እዚህ ውስጥ መነሳት ያለበት እነዚህ አካባቢዎች አሁን እነዚህ ልማት የሚሰራባቸው አካባቢዎች ከዚህ ቀደም ከልማት ተገልለው የነበሩ አካባቢዎች እንደነበሩ ይታወቃል። ስለዚህ ዛሬ ላይ ልማት ወደ አካባቢው እየመጣ ነው ማለት ነው። አካባቢው ላይ ያሉ ወጣቶች ስራ የሚያገኙበት፣ አካባቢው የሚለማበት እና የኢንቨስትመንት መዳረሻ የሚሆንበትንም እድል እያመጣ ነው። ይሄ ደግሞ በተለይ ከሌላው የሀገራችን ክፍል ጋር ያለው ትስስር እንዲጠናከርም እድል ይፈጥራል። ትክክል። ምክንያቱም ከልማት ተገልለ ከሆነ ከዚህ ሀገር ተጠቃሚ የማትሆን ከሆነ ከዚህ ሀገር የፖለቲካም የኢኮኖሚም ተጠቃሚ የማትሆን ከሆነ የዚህ ሀገር አባል መሆን ጥያቄ ውስጥ እንድታስገባ ያደርጋል። ስለዚህ አሁን ላይ ከዚህ ሀገር ልማት እድገት ተቋዳሽ እየሆን ብቻ አይደለም የልማቱ አንቀሳቃሽ ሞተር ሊሆኑ የሚችሉ ትልልቅ ኢንቨስትመንቶች በዚህ አካባቢዎች ሲደረጉ ያለ አቅምና እንዲሁም ደግሞ የምታበረክተውም ነገር እያደገ ይመጣል ማለት ነው። ስለዚህ እሱም በእጅጉን የሚያሳድግ ነው። ሌላው ያለንን ሀብት ምን ያህል እያወቅነው እና ለዛም ደግሞ ተገቢውን ነገር እድልና፣ እንዲሁ ኢንቨስትመንት እያመጣንለት ስለመሆኑ ማሳያ ተደርጎ ሊወሰድ ይችላል። ምናልባት ከማዳበሪያ አንጻር ስንመለከተው ደግሞ በተለይ ኢትዮጵያ በምግብ ራሷ ለመቻል የምታደርገውን ጥረት ከማሳካት አንጻር ትልቅ ሚና አለው። አሁን ላይ ያለን የማዳበሪያ አቅርቦት አንዳንድ ጥናቶች እንደሚያሳዩት ሙሉ ለሙሉ ኢትዮጵያ የምግብ ሉዓላዊነቷን ለማረጋገጥ ወደ ሶስት ጥፍ አካባቢ የማዳበሪያ ፍላጎት ያስፈልጋታል፣ አቅርቦት ያስፈልጋታል የሚል ጥናቶች ተመልክቻለሁ። ስለዚህ ያንን በእጅጉኑ ለማሟላት እድል የሚፈጥርላት እንደሆነ ትመለከታለ። ሌላኛው የኢትዮጵያ ግብርናና የአርሶ አደሩን ሕይወት የመቀየር እድላችንን በእጃችን እንድናስገባ ያደርጋል ብዬ አስባለሁ። ሌሎቹ በኋላ ላይ እናነሳለን። ጥሩ። ከዚሁ ጋር ተያይዞ እንደው እነዚህ ፕሮጀክቶች ኢትዮጵያን እንዴት ባለ ቦታ ያስቀምጧታል የሚለውን ትርጉም ሰጠን ብንነጋገርበት በጣም ጥሩ ነው ብዬ አስባለሁ። በተለይ ይርነቃቸው እነዚህ ፕሮጀክቶች በጂኦፖለቲካ መነጽር ከተመለከት ናቸው ኢትዮጵያ ያው በቀይ ባህርም በአፍሪካ ቀ አንዳንድም የኃይል ማዕከል የመሆን ሀሳብና እቅዶቿን ሊያሳኩ የሚችሉ እንደሆነ ማንሳት እንችላለን። እና ከዚህ ጋር ተያይዞ ፕሮጀክቶቹ ስለ ኢትዮጵያ ምንድን ነው በተጨባጭ የሚነግሩን ሀገራዊና ቀጠናዊ አንድምታቸውስ እንዴት ልናየው ልንመለከተው እንችላለን። ክብር ጠቅላይ ሚኒስትሩ በምርቃቱና ማስጀመሪያው ቀን ላይ የተናገሩት ነገር አለ። ከነዚህ ሀሳቦች ሁለት አሻጋሪ ፕሮጀክቶች ብሎ አንስተቸዋል። ሁለቱን ፕሮጀክቶች እና እነዚህን ጉዳዮች ስናያቸው እንግዲህ በዓለም አቀፍ ደረጃ አሁን ምን ያህል ተጭኖ እያደረሱ እንደሆነ ማንሳት እንችላለን። በተለይ ከራሻ ዩክሬን ጦርነት ጋር ተያይዞ ከመካከለኛው ምስራቅ ጋር ተያይዞ የተፈጠሩ ጉዳዮችን እናነሳለን። ከነዳጅም ጋር ተያይዞ ከማዳበሪያም ጋር ተያይዞ የሁለቱ ሀገራት ጦርነት ምን ያህል አለም አቀፍ ደረጃ ላይ ያደረሱን ጫናዎችን ማንሳት እንችላለን። ኢትዮጵያ በዚህ ደረጃ እንግዲህ እነዚህ የተፈጥሮ ጋዝን ማምረት ጀምራለች። ከዛም በኋላ ደግሞ የማዳበሪያ ፋብሪካንም ላውንች አርጋ በሚቀጥሉ ሶስት ዓመት ተኩል በኋላ ይመረቃል ተብሎ ነው የሚጠበቀው እና እነዚህን ጉዳዮች ስናያቸው እንግዲህ ኢትዮጵያ አሁን ካለችበት አንጻር ከታዳሽ ኃይል ጋር ተያይዞ ኢትዮጵያ የአፍሪካ የ

በቀጣይ በለጎረቤት ሀገሮች እየሸጠች የምትጠቀምበት ሁኔታዎችን እናነሳለን። ከዛ ጋር ተያይዞ ማዳበሪያ አፍሪካ ውስጥ በዚህ ደረጃ ትልቅ ግዙፍ የተባለው የማዳበሪያ ፋብሪካ ነው ብለን ማንሳት እንችላለን። ዳንጎቴም ሲያነሱ ክቡር ጠቅላይ ሚኒስትሩም ሲያነሱ አይተናቸዋል። እና እነዚህን ጉዳዮች ስናነሳቸው እንግዲህ አፍሪካ ላይ የሚያመርቱ ሀገራት በጣም የተወሰነ ናቸው። ካልተሳሳትኩ ሞሮኮ ትመስለኛለች። እነዚህ ሀገራት የተወሰኑ ሀገራት ናቸው። በዓለም አቀፍ ደረጃ የሚያመርቱ የተወሰኑ ሀገራት ናቸው። እና ኢትዮጵያ እነዚህን አጠናቃ ወደ ስራ ስገባ የጋዙንም ይህንንም ስናስባቸው እንግዲህ አሁን ባለንበት ደረጃ በተለይ የጋዙ ሁኔታ ኢትዮጵያ አፍሪካ ላይ ሌላ አማራጭ ገበያ ልትሆን ትችላለች እና እነዚያም ብቻን ሳይሆን ከተፈጥሮ ጋዝ ጋር ተያይዞም በዓለም አቀፍ ደረጃ ኩብ ጠቅላይ ሚኒስትሩም ሲያነሱት ከአሁን በኋላ የኃይል አማራጫችን ከነዳጅና ከናፍጣ እነዚያ እንውጣና ወደ ታዳሽም እነዚሁም ደግሞ ወደ ተፈጥሮ ጋዝ እንሄዳለን ብሎ ነው ያነሱት እና ዓለም ላይ አሁን ባየነው ደረጃም ሌሎች ከናፍጣን ጨምሮ ሌሎች የኃይል አማራጮች እየወጡ ወደ ጋዝ አማራጭነት እየሄዱ ነው። በተለይ ዓለም አቀፍ ደረጃውን ስናየው እነዛ ነገሮች እየወሰዱ ስናያቸው ኢትዮጵያ በዛ ደረጃ እነዚህን ጉዳዮች ስናነሳቸው የመጀመሪያው ቅድም ቤክ ያነሳ የመጀመሪያው ምዕራፉ በዚህ ደረጃ ተጠናቋል። የሚቀጥሉ ሁለተኛ ምዕራፍ ሲያልክ እንግዲህ ኢትዮጵያ በቢሊየን የሚቆጠር ራሱን የቻለ የተፈጥሮ ጋዝ ታምርታለች። እነዚህ ሁለቱ አንድ ላይ ሲደመሩ እንግዲህ ኢትዮጵያን አቅም በደንብ ይጨምራሉ ተብሎ ነው የሚጠበቀው። ሌሎች ሀገራት ስናይ መካከለኛ ምስራቅን ስንሄድ ነዳጅ አላቸው። ነዳጃቸውን እንደ ሌቨሬጅ ይጠቀሙበታል፣ ወይም ደግሞ ተጽዕኖ የሚፈጥሩበትና የዲፕሎማሲ ጫናን የመደራደር አቅማቸውን ይጨምራል ብለን ነው የምናነሳው። ራሻ እና ዩክሬን ጋር ስንሄድ ነዳጃቸውንና አሁን ያነሳ ነው ማዳበሪያ ማንሳት እንችላለን። ኢትዮጵያ ጋርም ስንመጣ አሁን የህዳሴ ግድቡን አንስተናል፣ ነዳጁንና የተፈጥሮ ጋስንና አሁን ደግሞ ያነሳ ነው የማዳበሪያ ፋብሪካ ስንጨርስ ወደ ሀገራት ልካ ብቻሁን ያለ የምጠቀመው የምታገኘው ኢኮኖሚ አለ። ኢኮኖሚ ጋር እንደተያያዘ የሆነው ጂኦፖለቲካውንም ለመጠቀም ሀገራት ኦልሞስት ከኢትዮጵያ ይገዛሉ። ኢትዮጵያ ጋር ሲገዙ ደግሞ ኦርሞስ ከኢትዮጵያ ጋር ሊኖራቸው የሚችለው ጫናዎችን ሊኖራሉ ከዲፕሎማሲ ዓለም አቀፍ ግንኙነት ጋር ተያይዘው የራሷን ጫና ልታደስ ትችላለች እና ለምሸጣቸው ሀገሮችም ከዛም በኋላ ያለት የመደራደር አቅሟንም ሊጨምር ስለሚችል በዛ ደረጃ እነዚህ ሁለት ግዙፍ ፕሮጀክቶች በዓለም አቀፍ ደረጃ ሌሎች ያገኙበትን የፖለቲካና የዲፕሎማሲ የመደራደር አቅምንም የኢትዮጵያ ቀድሞንም የምስራቅ አፍሪቃ ላይ ያላትን የመደራደር አቅም በግዙፍ መልኩ ትርጉም በሚሰጥ መንገድ ሊጨምሩ ይችላሉና በዛ ደረጃ ነው መታየት ያለበት። መልካም የፕሮጀክቶቹን ቁጥራዊ መረጃዎች በተወሰነ ደረጃ ለመስጠት ያክል የኦጋዴን ፈሳሽ የተፈጥሮ ጋዝ ያው የተመረቀው የመጀመሪያው ዙር ነው፣ 11 ቢሊዮን ሊትር ማምረት የሚችል ነው የተጀመረው። ሁለተኛው ዙር ደግሞ በአመት 1.3 ቢሊዮን ሊትር የማምረት አቅም አለው ነው የተባለው። በጥቅሉ 1000 ሜጋዋት ኃይል የማመንጨት አቅም እንዳላቸው እንደዚሁ ተጠቅሷል። የጎዴ ነዳጅ ማጣሪያ ፋብሪካ ከሂላል የነዳጅ ስፍራ ድፍድፍ ነዳጅ በማምጣት በማጣራት በማጠራቀም በአመት ወደ ሶስት ነጥብ አምስት ሚሊዮን ቶን የማምረት አቅም አለው ነው የተባለው። የዩሪያ አፈር ማዳበሪያው ፋብሪካው ከካሉብ የጋዝ ስፍራ በማምጣት እንግዲህ ተሰራላቸው ለየጋዝ ስፍራው እና የጋዝ ምርቱ ለአፈር ማዳበሪያ ፋብሪካው እንደ ጥሬ እቃ ሆኖ እንደሚያገለግል እንደዚሁ ተጠቅሷል። በአመት ሶስት ሚሊዮን ቶን ማዳበሪያ ማምረት የሚያስችል አቅም እንደሚፈጠር ነው እየተጠቀሰ ያለው። ከዚህ ጋር ተያይዞ ብናነሳው በጣም ጥሩ ነው ብዬ ያሰብኩት የኢፌርዲ ጠቅላይ ሚኒስትር አብይ አህመድ ፕሮጀክቶቹ ይፋ ባደረጉ በት ወቅት የተናገሯቸው ንግግሮች አሉ። አንደኛው ትንንሽ የሆኑ ችግሮች ትልልቅ የሆኑ መፍትሄዎችን ማበጀት በጣም አስፈላጊ ነው ሲሉ አጽዕኖት ሰጥተዋል። እና በተለይ ለትንንሽ ችግሮች ትንንሽ የሆነ መፍትሄ የምንሰጥ ከሆነ ችግሩን እናባብሰዋለን እንጂ በመሰረቱ አንቀርፈውም። ለትንንሽ ችግሮች ግን ኢትዮጵያ ትልልቅ የሆኑ መፍትሄዎችን እየሰጠች ወደፊት ትራመዳለች ብለዋል። ምን ማለታቸው ነው? መልካም እንግዲህ፣ የመጀመሪያ ነገር እነዚህ አሁን የተጀመሩት ፕሮጀክቶች ምንድን ናቸው የሚለው ነገር በእጅጉኑ የእርሳቸውን ንግግር ያብራራል ብዬ አስባለሁ። አንደኛ እነዚህ ፕሮጀክቶች ስትራቴጂክ ኮሞዲቲ የምንላቸው ወይም ደግሞ ስትራቴጂካዊ ሸቀጦች ብለን የምንጠራቸው ናቸው። በዓለም አቀፍ መድረክ በፖለቲካም በኢኮኖሚ ውስጥም ከፍተኛ ተጽዕኖና አሻራቸውን ማሳረፍ የሚችሉ ናቸው። ይህም በምሳሌ እናስረዳ፣ እንደ ኤሮፓያን የዘመን አቆጣጠር በ1973 እስራኤል ከግብጽና ና ከሶሪያ ጋር በገባችበት ጦርነት ወቅት ምዕራባውያን እስራኤልን ደግፈው ነበር። በዚህ ምክንያት የአረብ ሀገራት ነዳጅ አምራች የሆኑ ሀገራት ይሄንን በመቃወም በአረብ ሀገር አጋርነት ስም ነዳጅ ምርትን ፕሮዳክሽኑ የመቀነስ እርምጃ ወስደው ነበር። በዚህ ምክንያት ከፍተኛ የሆነ ቀውስ እንዲፈጠር አድርገው ነበረ በንግድ ሰንሰለቱ ውስጥ በተለይ ስለዚህ፣ ይሄ በራሱ ምንድነው ከፍተኛ የሆነ የፖለቲካ ቅድም እንዲነቃቸው እንዳሉ ሌቨሬጅ አለው ማለት ነው። ተጽዕኖ ማሳደር የሚችል ነው ማለት ነው። በዚህ ምክንያት ሀገራት እንዲህ አይነት ስትራቴጂካዊ የሆኑ ሸቀጦችን ማምረት የሚችሉ ከሆነ በአለም አቀፍ የፖለቲካ እና ኢኮኖሚ ውስጥ ከፍተኛ የሆነ እድል አላቸው ማለት ነው ተጽዕኖ የማሳደር ወይም ደግሞ ፍላጎቶቻቸውን የማስፈጸም አቅም አላቸው። ይህን ለምን እንደ ምሳሌ ያነሳ ነው። ሌላኛው ደግሞ በሀገር ውስጥ ያላቸው ተፈላጊነትም ጭምር ነው። በሀገር ውስጥ እነዚህ ምርቶች በኢንዱስትሪ እድገት ላይ ከፍተኛ አሻራ ማሳረፍ የሚችሉ፣ ለመንግስት ከፍተኛ የሆነ የግብር አሰባሰብ ውስጥም ከፍተኛ ገንዘብ ማስገኘት የሚችሉ ናቸው። በተለያዩ ሴክተሮች ውስጥ ደግሞ የኃይል አማራጭ ሆኖ መቅረብ የሚችሉ ናቸው። ስለዚህ እነዚህ ነገሮች ትንንሽ መፍትሄ አይደሉም፣ ትልልቅ መፍትሄ መሆናቸውን በእጅጉ ነው ያሳያል ከምርቶቹ ባህሪ አንጻር መለስ ብለን ስንመለከት። ስለዚህ መንግስትም እየተከተለ ያለው መንገድ ትልልቅ የሆኑ አማራጮች ምክንያቱም ለጊዜያዊ ችግር ጊዜያዊ መፍትሄ ብቻ እየሰጠ ዘላቂ መፍትሄ ልታመጣ አትችልም። እንደገና ደግሞ በመደመር ፍልስፍና ውስጥም የተቀመጠው ነገር አንዱ መደመራዊ ዝላይ የሚል ነው። እንግዲህ ሀገሪቱ አሁን ላይ እየተመራች ያለችው በመደመር እሳቤና ፍልስፍና ነው፣ ሀገሪቱ እየተመራች ያለችው ማህበራዊ ኢኮኖሚያዋ በዛ መንገድ እየተመራ ነው ያለው። ስለዚህ አንደኛው መደመራዊ ዝላይ ማለት ትልልቅ ነገሮች አስቦ መተግበርና እነዛን ደግሞ ውጤታማ በማድረግ ከእለት ተዕለት አዙሪት ውስጥ የመውጣትና ሀገሪቱን እንደውም ፕሬዚዳንቱም አንስተውታል። ድህነት ከሚያመጣው እንግልት ለመውጣት የሚል አገላለጽ ተጠቅመዋል በመክፈቻ ንግግራቸው ላይ እና በድህነት ከሚያመጣው እንግልት ውስጥ እየታገልክ የምትቆይበትን መፍትሄ አይደለም ማበጀት ያለብህ እንደ ሀገር ጥለውን የሄዱና የተላለፍንባቸው መስመሮች አሉ ያደጉ የምንላቸው ሀገራት እነሱ ጋር ለመድረስ እንዲህ አይነት መደመራዊ ዝላ ያስፈልግሃል ማለት ነው እንዲህ አይነት ትልልቅ ፕሮጀክቶችን አስበህ መተግበር መቻል ይኖርብሃል ማለት ነው የሀይል አማራጭህን ታዳሽ ማድረግ መቻል አለብህ የሀይል አማራጮችህን ደግሞ ማብዛትን መቻል አለብህ ኢንዱስትሪ እንዲበዛ የምትፈልግ ከሆነ ከፍተኛ የስራ እድል እንዲፈጠር የምትፈልግ ከሆነ፣ ግን እዚህ ጋር ጥንቃቄ መደረግ ያለበት ነገር አለ። አንዳንድ ጽሁፎችንም ሳነብ ይሄ ሪሶርስ ከርስ ይሉታል ወይም ደግሞ የሀብት እርግማን ይሉታል ምንድነው አንደኛ አንዳንድ ሀገራት እንዲህ አይነት ስትራቴጂክ የሆኑ ምርቶችን ማውጣት ከጀመሩ በኋላ ወይም ደግሞ ማምረት ከጀመሩ በኋላ ጥገኛ የመሆን ሌሎችን ዘርፎች የመዘንጋት አይነት ችግሮች ይፈጠራሉ በእነዚህ ምርቶች ላይ ጥገኛ ስትሆን እነዚህ ምርቶች ዘላቂ አይደሉም አላቂ ናቸው በባህሪያቸው ስትራቴጂክ የሚያሰኛቸውን በባህሪው በየትኛውን ቦታ ላይ ዝም ብለህ የምታገኛቸው ባለመሆኑ ምክንያት ጭምርም ነው ስለዚህ እነዚህ ላይ የሚፈጠሩ ከፍተኛ ጥገኝነት ዘላቂ ለሆነ የኢኮኖሚ እድገትም ሊያመጡ የሚችሉት አደጋ አለ። የአረብ ሀገራትን ተመልከት፣ ይሄንን ነገር በመገንዘብ አሁን ኢኮኖሚያቸውን ዳይቨርሲፋይድ ወደ ማድረግ ተመልሷል፣ ወደ ቱሪዝሙ ወደ መስራት ሄደዋል። እንዲሁም ደግሞ የሰው ሀብት ልማት ስራ ላይ በስፋት እንዲንቀሳቀሱ አድርገዋቸዋል። ምክንያቱም ዘላቂ የሆነውን ነገር በማሰብ በትውልድ ሽግግር ውስጥ ስለዚህ ይህንን ማሰብ መቻል ይገባናል። ስለዚህ ይህንን ለማስቀረት አንዱ ምንድን ነው ብዛ ዘርፍ ላይ በደንብ ማተኮር ነው። ለዚህ ደግሞ መንግስት በተለይ አሁን በሚከተለው መደመር ፍልስፍና ውስጥ አንደኛው ብዝሃ ዘርፍ ኢኮኖሚን መከተል ነው። ስለዚህ ይሄንን ደግሞ እየተመለከትን እንገኛለን። አይሲቲን፣ ቱሪዝምን፣ እንደዚሁ ማይኒንግ ወይም ደግሞ ማዕድን የምትለውን አሁን ቀደም ብለን እያነሳን ያለ ነው እና ሌሎችንም ዘርፎች በዚህ ውስጥ አቅፎ እየተንቀሳቀሰ ሌላኛው ብናየው በጣም ደስ የሚለን ሀገራዊ ፋይዳው እንዴት ይታያል የሚለውን ነገር በደንብ እናነሳው። በጣም ደስ ይለኛል። በተለይ ደግሞ እንደው ከአርሶ አደር ማህበረሰብ ስፔሻሊ እኔ እንደመውጣቴ መጠን የማዳበሪያ ትርጉም በእጅጉ በጣም ይገባኛል። እንደ አጠቃላይ እንደው በማዳበሪያ ምክንያት እኮ ሰዎች ይጋጫሉ፣ ሰላም እና አለመረጋጋት ይፈጠራል እኮ እና አብዛኛው ኢትዮጵያ የምትጠይቃቸው ጥያቄዎች፣ በተለይ የባህር በር ጉዳይ ኢትዮጵያ ውስጥ ያለ ችግር ሀምሳ በመቶን ይጋራል ብዬ ነው ማስበው። ስለዚህ ችግሮቻችንን እንደዚህ አይነት እንደ ማዳበሪያ ያሉ፣ የባህር በር ጥያቄን የመሳሰሉ፣ እንደዚሁም ደግሞ ያለንን የተፈጥሮ ሀብት ደግሞ አውጥቶ መጠቀምን የመሳሰሉ ጉዳዮች ሀገር ውስጥ ያሉ ችግሮችን የመፍታት አቅማቸው ትልቅ ነው ብዬ አስባለሁ። በተለይ በቀጥታ ከሰላም ጋር የሚገናኙ ጉዳዮችን ይፈታሉ የሚል እምነት አለኝ እና ለማዳበሪያ ወጪ እንደ ሀገር የምናወጣው ከፍተኛ የሆነ የውጭ ምንዛሬ አለ። ይህንን ነው እያስቀረን ያለ ነው። ከዚሁ ጋር ደግሞ በተመሳሳይ ይሄ ከወጪ የቀነስ ነው ሀብት ሌሎች መሰረተ ልማቶችን በመገንባት ረገድ ትልቅ አቅም ይፈጥራል። እነዚህ ሀብቶች ደግሞ ሌሎች መሰረታዊ የሆኑ የመሰረተ ልማት አውታሮች ላይ መዋል ሲችሉ የሚሰጡት ፋይዳ ትልቅ ነው እና በዚህ ረገድ ካየነው ኢትዮጵያን እንዴት ይበይኗታል እንዲህ አይነት ፕሮጀክቶች የሚለው ላ እይታን ውሰድ። ከኢኮኖሚ አንጻር ቅድም በደንብ አንስተነዋል። ዓለም አቀፍ ናቸው እነዚህ ጉዳዮች። እነዚህ ሁለቱን ያላቸው ሀገራት ምን ደረጃ ላይ እንዳሉ በደንብ አንስተን አይተናል እና ደሬም የተወሰነ አንስተዋል። ከነዳጅ ጋር ተያይዘው ኢትዮጵያ ከማዳበሪያ ጋር ተያይዞ በቢሊየን የሚቆጠሩ ብር ነው በየአመቱ የምታወጣው እና እነዛን ነገሮች ስናያቸው በየአመቱ በዚህ ደረጃ የሚወጣ ከሆነ ኢትዮጵያ እነዛን ፋብሪካዎች ለመገንባት ማውጣት የምችለው ብር አሁንም ውጭ ከውጭ ከምንገዛው ጋር ተያይዞ የሚወጡ ብሮች ጋር ከነዛ ጋር የሚመጣጠን ነገር ነው እና እነዚህ ሁለቱ ትላልቅ ፋብሪካዎች ተቋቋሙ ማለት ቅድም ያነሳ ናቸው ዘርፈ ብዙ የኢኮኖሚ ጥቅም አላቸው ብለን ማንሳት እንችላለን። በተለይ ኢትዮጵያ ያሰበችው ምርትና ምርታማነትን ከመጨመር አንጻር እነዛ ነው እንግዲህ በቀጣይ 50 ዓመታት እንግዲህ የዓለም የህዝብ ቁጥር በ45 ይጨምር ይችላል ተብሎ ነው የሚታሰበው እና እነዚህ ነገሮች ከነዳጅ ጋርም የሚያያዙ ከተፈጥሮ ጋዝ ጋር የሚያዙ ከማዳበሪያ ጋር የሚያዙ ናቸው። በተለይ ከምግብ ዋስትና ጋር ተያይዞ ቅድም ያነሳ ናቸው እነዚህ በ45 የሚጨምረው የዓለማችን ህዝብ ቁጥር መመገብ ካልቻል ያ ደረጃ ሊቋቋም አይችልም። አሁን ባለው መሬት ላይ አሁን ባለው ምርት ያንን መመገብ ስለማችል እነዛ ነገሮች ዞሮ ዞሮ ይህን ማምረት የሚችሉ የተወሰኑ ሀገራት ናቸው እና ኢትዮጵያ በዚህ ደረጃ ከተወሰኑ ከሶስት አመት በኋላ ይህንን ፋብሪካ ገንብ ታጠናቀቀች ማለት እዛ ላይ የሚታዩ ቅድም ያነሳ ናቸውን የዓለም አቀፉን ማርኬት ወይም ደግሞ የዓለም አቀፉን ገበያ ለመቀራመት እና ከዛ ሊመጡ የሚችሉ የኢኮኖሚ ትሩፋቶችን ታገኛለች ብለን ማሰብ እንችላለን። እና ቅድም ያነሳ ናቸው ለመግዛት ከውጭ ነው የምናመጣው፣ ሁለቱንም ተፈጥሮ ጋዝንም ነዳጅንም ጨምሮ ማዳበሪያንም ጨምሮ ከውጭ ሰዎችን የምናመጣቸው ኢትዮጵያ በዛ ደረጃ የራሷን አቅም በራሷ አቅም ማሟላትን ከዛ ዘላ ወደ ውጭ ሀገር በመላክ ደግሞ የምታገኘው ብር አለ። እነዚያ ብሮች ናቸው እንግዲህ አንድ ላይ ተደምሮ የኢትዮጵያን ኢኮኖሚና ወደ ወደፊት የምትመጓዝና የአፍሪካን የብልጽግና ተምሳሌት መሆን እንችላለን ብለው ክቡር ፕሬዚዳንቱ የሚያነሱትን እነዚያ ነገሮች ማሟላት የሚችሉትና እነዚህ ሁለቱ ትላልቅ ፕሮጀክቶች እንግዲህ አራት ነገሮችን ማሳየት ይችላሉ፣ ለዓለም ለአፍሪካት ማለት ነው። አንደኛው ማንሳት የምንችለው ኢትዮጵያ የራሷን አቅም በራሷ አቅም ማሟላት ትችላለችና የራሷን ተፈጥሮ ሀብት መጠቀም ትችላለች የሚለውን ማንሳት እንችላለን። አፍሪካ ላይ እንግዲህ ብዙ ሀገራት ተፈጥሮ ሀብት ኑሯቸው ሳይሰሩበት የቆየዋሉ ብዙ ነገር ቅቤ ኪም እንዳነሳው እርግማን ሆኖባቸው ዲአርሲ ማንሳት እንችላለን፣ መካከለኛው አፍሪካ ማንሳት እንችላለን። እነዛን ሳይክል የሰበረው ወይም ደግሞ እነዛን አዙሪትን ሰብረው የራስን ተፈጥሮ ሀብት መጠቀም እንችላለን የሚለውን ነገር ያነሳ ነው። ሌላኛው አችሉም ተብሎ ለረዥም ጊዜ ቆይቷል። አፍሪካውያን የራሳቸውን የተፈጥሮ ሀብት አልምቶ መጠቀም አይችሉ የሚለው ነገር እየሰበረና ለሌሎች አፍሪካ ሀገራትም ምሳሌ የሆነ ነገር ነው ማንሳት ብለን እንችላለን። ሌላውን ነገር ጠላቶቻችን የጎነጎኑልን ትናንሽ ነገሮች አሉ። እኛ በዛ ትናንሽ ነገሮች ተጠልፈን ወደፊት ማየት የምንችላትን ሀገር እንዳናሳካ ያደረጉን ትናንሽ ነገሮች አሉ። እነዛን ነገሮች ተሳግረን በእርግጥም ህዳሴ ግድብን ያደርግላቸዋል ሲሉ የነበሩ ሀገራት አሉ። ህዳሴ ግድብን አጠናቀን አይችሉ የሚሉትን ነገር እነዛ ነገሮች ትላልቅ ነገሮችን አሳክተናል። ከዛም በኋላ ቀይ ባህርን እየጠየቅን ነው ያለ ነው። ትላልቅ ስትራቴጂክ የሆኑ ፕሮጀክቶችን ስንጨርስ እነዛን ጉዳዮች አንድ ላይ ደምረን ስናነሳቸው ኢትዮጵያውያን አይችሉ የሚለውትን ነገር ይችላሉ አፍሪካውያን ይችላሉ የሚሉትን ነው። አራተኛውና ትልቁ ብለን ማንሳት የምንችለው እነዚህ ትላልቅ ስትራቴጂክ የሆኑ ፕሮጀክቶች የሀገርን ብሔራዊ ጥቅም በውኑ የሚያስጠብቁ ናቸው። ቅድም አንስተናል። ብሔራዊ ጥቅም ከኢኮኖሚ አንጻር ማንሳት እንችላለን። ብሔራዊ ጥቅም የውስጥ አቅምን ከማጠናከር አንጻርና የራስን ተጽዕኖ ፈጣሪነት ከአፍሪካም የዘለለ በዓለም የዲፕሎማሲና የፖለቲካ መድረክ ላይ ራስን ቅድም ያነሳናቸው ብሔራዊ ጥቅም ማስጠቀበቂያ ማድረግ እንችላለን እና እነዚህ ትላልቅ አብይ የተባሉ አራት ጉዳዮችን የሚያያዙ ሁለት ዋናና ክቡር ጠቅላይ ሚኒስትሩ እንዳሉት ሁለት አሻጋሪ ፕሮጀክቶች ናቸው ብለን ማንሳት እንችላለን። መልካም እንግዲህ መጪው አሻጋሪ ስላል መጪው ጄኔሬሽን ደግሞ መጪው አምስተኛ ትውልድ የሚባለው ነው። ይህ አምስተኛ ትውልድ ቴክኖሎጂን በደንብ የሚጠቀም ነው። ከዛ ውጭ ጥቅሞቹን የሚጠይቅ ነው ከዛ ውጭ የሚሰራ ትውልድ ነው እየመጣ እየተፈጠረ ያለው እና እንደዚህ አይነት ፕሮጀክቶች ደግሞ መጪውን ትውልድ ታሳቢ ያደረጉ ለትውልድ ተሻጋሪ የሆኑ ፕሮጀክቶች መሆናቸውን ማንሳት እንችላለን ከዛ ውጭ ኢትዮጵያን ወደ ኢንዱስትሪላይዜሽን እንደዚሁም የምግብ ዋስትናን በማረጋገጥ ረገድ ያላቸው ሚናና አስተዋጽኦ እንዲህ በቀላሉ የምንገልጸው አይሆንም። ይህንን ርዕሰ ጉዳይ እዚህ ጋር እንቋጭና ወደ ሶስተኛውና የመጨረሻው ርዕሰ ጉዳይ እናልፋለን። ከመሸጋገሪያ በኋላ እንመለሳለን።